መብት ነው። ክለብ አልገባም፣ ይሄ የራሴ መብት ነው። ማንም ምንም ምንም ቢል አይደንቀኝም፣ አይመለከተኝም። በፊት ገባ ነበር፣ በፊትም አልገባም፣ አሁንም አልገባም። እሱ ክለብ አይገባም፣ ምክንያቱም ሙስሊም ነው። እኛ ሰዎችን ለማዳን ነው ኢየሱስ የሚመጣው። ነብዩ መሐመድ የመጡት ግን፣ ሁሉም የመጡት አምላክ ሆኖ እያለ በምድር መቶ ወደ አምላክ የሚጠራውን አምላክ ነው ብሎ መገዛት፣ ሕዝቦችን ወደዚህ መንገድ መጥራት አለ አይደል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቻናላችን ቤተሰቦች እንዴት ናችሁ? ነን ዛሬ በአዲስ ቪዲዮ መጥቻለሁ። ለዛሬ ጀላችሁ የመጣሁት ቪዲዮ እንግዲህ በአደባባይ ላይ ሙስሊሙ ለፓስተሩ ዳዕዋ አድርጎለታል፣ ስርዓት በተሞላበት መልኩ ማለት ነው እጅግ በጣም እያሳመነው ነበር። እስከ መጨረሻው ድረስ የምትከታተሉ ኮን የምታየው ነው የሚሆነው። እንዲሁም አነጋገሩ የአርቲስቱ ንግግር ኢቢኤስ ቴሌቪዥን ላይ ቀርቦ የተናገረው ንግግር ብዙዎችን እያነጋገረ ይገኛል። እሱንም አብረን ሪያክት የምናደርግበት ነው የሚሆነው። ሌሎችም መርጠና አስተማሪ ቪዲዮች አሉ። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ ላይክ በማድረግ እንዲጀምሩ ጋብዛሉ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። በቀጥታ ወደ ቪዲዮ። ሃይማኖቴን በጣም እንደወደው የሚያደርገኝን ነገር ልንገራችሁ። እስልምናችን ከንግግር ይጀምራል ወቁሉ ሊናሲ ሑስና ለሰው ልጅ ለተባለ ሁሉ ጥሩን ንግግር ተናገሩ ይላል። ሙስሊምም ቢሆን ክርስቲያን የሰው ልጅ በመሆኑ ብቻ ጥሩን ንግግር ተናገሩት ይላል። አላህ ዘንድ እኮ የተወደዱ ሰዎች ለሰዎች ጠቃሚ የሆኑ ሰዎች ናቸው ይላሉ ነቢያችን ሰለላሁ አለይሂ ወሰለም። እስልምናችን ስለ ጉርብትናም አልቀረውም። ጎረቤታችሁ ተርቦ አድሮ እናንተ ጠግባችሁ ካደራችሁ ኢማናችሁ አልተሟላም ይላሉ ነቢያችን ሰለላሁ አለይሂ ወሰለም። እስልምናችን ስለ መንገድም አልቀረውም መንገድም ሀቅ አለው ይለናል። የመንገድ ሀቅ ምንድን ነው? ሰዎችን የሚያስቸግርን ነገር ከመንገድ ላይ ዞር ማድረግ ነው ይለናል። እስልምናችን ስለ ፈገግታም አልቀረውም። ለሙስሊም ወንድምህ እኮ ፈገግ ማለትህ ብቻ እንደ መጽዋት ይቆጠርልሃል ይላል ሃይማኖታችን። እና ስለዚህ ውብ ሃይማኖት እውቀቱ የሌላችሁ ሰዎች በራሳችሁ ብትመለከቱ ስላለው ወሰላሙ አሌይኩም። ወአሌይኩም ሰላም ረሕመቱላሂ ወበረካቱ። እውነት ነው። አልሐምዱላ ረብልዓለም ሙስሊም ላደረገን ጌታ ላ ስብሓን ወተዓላ እስልምና ሙሉ እንዳደረገልን ዲናችን ሙሉ እንዳደረገልን ነግሮናልና፣ እስልምና የእውነት ውብ የሆነ ሃይማኖት ነው። አልሐምዱሊላህ ረብላለ ሙስሊም ስላደረገን እንግዲህ በእስልምና አስተምሮት ለሰው ልጆች በሙሉ ሃይማኖት ሳንመርጥ፣ ዘን ሳንመርጥ ለሰው ልጅ በሙሉ እንድናዝር ለሰው ልጅ በሙሉ ፍቅር እንድንሰጥ እንግዲህ የእስልምና አስተምሮት ያዘናልና እንኳን ለሰው ይቅርና ለእንስሳቶች እንኳን ምን ያህል ማዘን እንዳለብን የሚያስተምር እንዲን ነው እና እና አልሐምዱሊላህ እስልምና ለወፈቀን ጌታ በእስልምና ኖረን

ነገር ግን ዓፍያ የሚለው ነገር ላይ አላሁም የሚያሳሉ ካልዓፍያ ስንል በዲናችን ይመጣል፣ ከመጣመም፣ ከሐቅ ከመራቅ እንጠብቃለን። ዓፍያ ብለን ዱዓ ስናደረግ አክላቃችን ጋር ይገናኛል፣ ከኢንሕራፍ አጓጉል ከሆኑ የምግባር አይነቶች እንጠብቃለን። አልዓፍያ ብለን ዱዓ ስናደረግ በገንዘባችን ይመጣል። ወደ ገንዘባችን ሐራም ነገር እንዳያገኘን የሰው ፊት

እኛም እነሱን መንገድ መከተል አለብን። በዚህ ልክ ማስፍተን ጉዳዩ መረረፍ አለብን። ሰላም አሌይኩም ወረሕመቱላሂ ወበረካቱ። ወአሌይኩም ሰላም ወረሕመቱላሂ ወበረካቱ። እንግዲህ ነቢዩ ስላ ሰለም የሚያደርጉትን ነገር እያንዳንዱ ኮቴ እየተከተልን ማድረግ አለብን። ረሱል ስለ ላ ሰለም ዘወትር የሚያደርጉትን ደዋ እኛም ልናደርግ ይገባል። በሰማ ነው እንግዲህ የምንጠቀማለ ያድርገን ሁሌ እንታገላለን ግን ደግሞ ኑሯችን ጠብ አይልም ለምን ይሆን የሰው ልጅን የገንዘብና የኑሮ ችግር ለመፍታት ኢስላምን የሚያህል መፍትሄ ያለው እምነት ከየት ይገኛል በእድሜ ዘመናችን ልንፈተንባቸው ከምንችል ጉዳዮች መካከል አንዱ የገንዘብ ችግር ነው ይህን ችግር ለመፍታትም ኢስላም ሁነኛ መፍትሄዎችን አስቀምጧል ተግባራዊ ማድረግ ደግሞ ከኛ ይጠበቃል የመጀመሪያው ጉዳይ በአላህ ስብሐነ ወተዓላ ላይ ሊኖረን የሚገባው መተማመን ተወኩል እናም ትዕግስት ወይም ሶብር ነው የገንዘብ ችግር ከአላህ ዘንድ የመ ጣ ፈተና እንጂ ቅጣት ወይም እርግማን አይደለም። አተን እንደ ቆየን ደግሞ እናገኛለን። ተወኩልና ሶብር ግን መቼም ሊለየን አይገባም። ሌላው ገንዘብን ከሀራም ማስወገድና የሪባ ወይም ወለድ ብርን አለመጠጋት ነው። ሀራም ከሆኑ የስራ ዘርፎችና ከወለድ የሚገኝ ገንዘብ የዱንያን በረካ ያሳጣል። በአቅም ልክ ሰደቃ መስጠት፣ የአላህን እገዛና አጋርነት መጠየቅና ዱዓ ማድረግም የገንዘብ ችግርን የመፈወስ አቅም አላቸው። ከዛ ባሻገር ህይወትን በሚዛንና በሂሳብ መኖር ይገባል። አብሽሩ፣ አላህን እንያዝ። በችግር ችግር አንረታም ኢንሻአላህ ሀቢቤ እውነት ነው የሪዝቅ ሰበቦች እንግዲህ ብዙ ናቸው ስቲክፋር ሊሆን ይችላል አላህን ተውበት በመለመን ሰው እንግዲህ እስቲክፋር ባደረገ ቁጥር እንግዲህ ወንጀሌን ማረኝ ነው አይደለ በጣም ሌላ ጥቅም ነው የአሄራ ጥቅም አለው በተጨማሪ ደግሞ እዚሁ ደግሞ አላህ ስብሃነ ወተዓላ ሪዝቃችንን ያሰፋዋል ሰለዋት ማውረድ ሊሆን ይችላል አሁን ወንድሜ ከጠቀሳቸው በተጨማሪ ማለት ነው አላህ ላይ ያለን ተወኩል እነዚህ እነዚህ ነገሮች እንግዲህ ሪዝቃችን እንዲሰፋ ምክንያት ይሆናሉ። የሀራም ገንዘብ ገንዘባችን ላይ አለመቀላቀል፣ በሀላል መከሰብ፣ በሀላል ከስቦ አላህ ላይ መወከል እነዚህን እነዚህን ማድረግ አላህ ስብሐኑ ተዓላ ሪዝቃችን እንዲያሰፋ ያደርገዋል። ነገር ግን እንደዚህ ስንል ያው ሰበብ አናድርስ ማለት አለም፣ ዝም ብለን እስቲግፋር እያደረግን ቁጭ እንበል ማለት አለም፣ ወጣ ብለን ዞር ዞር እያለን መነገድ ካለብን እየነገድን በሌላ የስራ ዘርፍ ገብተን መስራት ካለብን መስራት አለብን። ሰበብ ማድረስ አለብን። እነዚህ እንደ ተጨማሪ ሰበብ ማድረሻዎች ናቸው እንጂ ብቻቸውን ማድረግ የለብንም። ገመሌን ማስራለው በአላህም እወከላለሁ አለ የሚባለው። ሰበብም እናደርሳለን ከዛ በኋላ ደግሞ አላህ ላይ እንመካለን። ያ ነው ፎርሙላው። እኔ መብት ነው ክለብ አልገባ ይሄ የራሴ መብት ነው። ማንም ምንም ምንም ቢል አይደንቀኝም፣ አይመለከተኝም። በፊት ትገባ ነበር ድሮ አልገባ በፊትም በፊትም አልገባም፣ አሁንም አልገባም። ወደ አዎ እሱ ክለብ አይገባም፣ ምክንያቱም ሙስሊም ነው። ወንድም ባህሪን ከተር ምናልባት አሁን ያለበት ሁኔታ በትክክል ጥሩ ሁኔታ ላይሆን ይችላል። ነገር ግን አላህ ከዚህ ያለ ቆሻሻ ስለጠበቀውም ጭምር ሊያመሰግን ይገባል። ናይት ክለብ ማለት የምድራችን ጀሀነም፣ የቆሻሻዎች ሁሉ መስፈሪያ ያለበት ቦታ ማለት ነው። ከምር ያለበት መጠጣት፣ መጨፈር፣ መስከር ያለበት ዜና፣ ሀራማት በሙሉ ያለበት የሰው ልጅ የመጨረሻው የመዝቀጥ ልኩን የሚታይበት ቀን በሰላም ገብቶ ምሽት ሌላ ሰው የሚሆንበት፣ ቁማሩ፣ አደንዛዥ ዕፁ፣ ስካሩ፣ ዜናው፣ ዝሙቱ በሙሉ አላህ ሱብሓነሁ ወተዓላ ምሽቱን ለእንቅልፍ አደረግንላችሁ ብሎ ጤናማ ሰዎች ወደ መኝታ ሲሄዱ፣ እነዚህ ሰዎች ግን ገና ለጋለን ብለው ሌሊቱን ለመጨፈር የሚሄዱበት፣ ጤናማ ሰዎች የጠዋቷን ፀሐይ ጀንበርን ተመልክተው አዲስ ብሩህ ቀን ሲጀምሩ፣ እነዚህ ሰዎች ገና ወደ እንቅልፍ ሄደው የሚያንኮራፉበት፣ ጫማቸውን ሳያወልቁ ከነክርፋታቸው ከነጭንቀታቸው ሄደው የሚጋደሙበት እንቅልፍ ነቅተው እንኳን ሰላም የማይሰማቸው በህመምና በጭንቀት በአስቀያሚ ስሜት ውስጥ የሚያልፉበት እጅግ የመጨረሻው የምድራችን የቆሸሸው ቦታ ይህ ቦታ ነው። አላህ ከዚህ ስለጠበቀው ያመሰግን ይገባል። ምክንያቱም ባለበት ነባራዊ ሁኔታ ውስጥ እሱ እየሰራው ባለው ሁኔታ ውስጥ እንዲህ በልበ ሙሉነትና በድፍረት ክለብን መቃወም ትንሽ ለሱ ከባድ ሊሆን ይችል ነበር። ነገር ግን ልበ ሙሉነቱና ድፍረቱ ውስጣዊ ማንነቱ በጠቃላይ አላህ ስብሓነሁ ወተዓላ በእርሱ ላይ ተስፋ ለመቁረጡን ዛሬም ገመዱ መያዙን የሚያሳይ ምልክት ነው። አላህ ደግሞ ካለበት ቦታ ፈንቅሎ አውጥቶ ሪጃል የዲን ወታደር፣ የጌታ ወታደር ሀያል ያደርገው ዘንድ ዱዓችን ነው። ሰውን ልጅ ወደ መልካም ለመሳብ አንዲት መልካም ነገር ካገኘንለት ያችን በብዙ ማብዛት እንጂ መጥፎ ማሰብ አያስፈልግም። ኸይር ነገር ካለው አላህ ኸይሩን እንዲያሰፋለት ዱዓ ማድረግ፣ የቻልነውን ያህል ዳዕዋ ማድረግ ከኛ ይጠበቃል። አላህ ለሁላችን የሚዘንልን። ወሰላሙ ዓለይኩም ወአሌይኩም ሰላም ወራህመቱላሂ ወበረካቱ። እንግዲህ አርቲስት ባህሪን ከድር ተዋናይ ነው፣ ያው አለማዊ ፊልሞች ላይ ነው የሚንቀሳቀሰው በጣም ታዋቂ የሆነ ተዋናይ ነው። ታዲያ አርቲስት ኢቢኤስ ላይ እንግዳ ሆኖ በቀረበበት ሰዓት ናይት ክለብ በፊትም አልገባም አሁንም አልገባም ወደፊትም አልገባም እያለ በልበ ሙሉነት እየተናገረ ነበር። እና ይህ በጣም ከአንድ ሙስሊም ስንሰማው ኖርማል የሆነ ነገር ቢሆንም እሱ ካለበት ዘርፍ አንጻር ግን እጅግ በጣም ደስ የሚል ነገር ነው። ያው ባህሬን ከደርን በተወሰነ በቅርበት አውቃለሁኝ እንደዚህ ኢስላሚክ ስራዎች ላይ ይሳተፋል፣ በነገራችን ላይ ያግዛል። እንደዚህ የሙስሊም የበዓል ፕሮግራሞች ሊሆን ይችላል የተለያዩ ፕሮግራሞች ላይ ራሱ ፊት ለፊት እየመጣ ከጀርባም እየሆነ የሚያግዝ በጣም የሚገርም መልካም ስብህና ያለው ሰው ነው። ታዋቂ ነኝ ብሎ የሚኮራራ ሰው አይደለም። ለዲኑ ያለው ነገር እጅግ በጣም አስገራሚ ነው። ያንን ነው መቶ ኢቢኤስ ላይ ያንጸባረቀውና አርቲስት ባህሬን ከደር እጅግ በጣም በዚህ አጋጣሚ ሪስፔክት አደርጋለሁ ማለት ፈልጋለሁ። ኢንሻላህ ደግሞ በደንብ በሰፊው ኢስላሚክ ስራዎችን እየሰራ ደግሞ ወደኛ እንደሚያደርስ ተስፋ አደርጋለሁኝ። አላህ ሱብሃነ ወተዓላ መጨረሻውን ያሳምረው የእኛንም መጨረሻ አላህ ያሳምረው ነው ማለት ፈልገው በባህሪን እጅግ በጣም ስለተደሰትኩኝ ነው ይህንን ቪዲዮ ወደ እናንተ ያመጣሁት። አሁን ወስዳቸው ወደ መጨረሻው ቪዲዮ ነው። ይህ ቪዲዮ እንግዲህ ፓስተሩና አንድ ሙስሊም መንገድ ላይ እንግዲህ የተወያዩበት እጅግ በጣም አስገራሚ የሆነ ውይይት ነው። እሱ ቪዲዮ እንመልከት፣ ከዚያ የራሳችን ሀሳብ አስተያየት እንሰጥበታለን። አንተ ትችላለ ትንሽ ወን አድምጠኛ ምን ብሏል? ኢየሱስም ላይ ህዝቦቹ እንዲህ አላቸው በጌታ ጌታ ኢየሱስ ማለትም አለቃ ኢየሱስ ነቢይ ኢየሱስ ማለት ነው። ይሄ ባይብል የመጣው ባይብል ሀይስተኛ ነው የተተረጎመ ባማርኛ፣ ዲጂታል ሲተረጎም ቃላቶች እየተለዋወጡ ይሄዳሉ። አሰላሱ ሎጂክ፣ ሳይኮሎጂ ጭንቅላታችን እናሰራ። ፖለቲካ አይደለም። በጥላቻ እንሄድም እኛ፣ በጥላቻ እንሄድም እኛ፣ ሰዎችን ለማዳን ነው ኢየሱስ የሚመጣው ነው። ዩ መሐመድም የመጡት ግን ሁሉም የመጡት ከአምላክ ሆኖ እያለ በምድር መጥቶ ወደ አምላክ የሚጣራው አምላክ ነው ብሎ መገዛት፣ ህዝቦችን ወደዚህ መንገድ መጥራት፣ አላህ ሀቅ በቃሉ ያለውን ኢሳ ምን ብሏል? እኔ ወደ አምላካችሁና ወደ አምላክ እኔ በህኩ ጊዜ አጽናኙ ይመጣሉ። ቆይ አጽናኝ ማለት እነሱ መንፈስ ነን ያሉ መንፈስ አይታይም አይዳሰስም። ነገር ግን ቃሉ አላለቀም። አሁንም ስሙ፣ አጽናኙ በመጣ ጊዜ በጽድቅም ያዛል፣ ከኩነኔም የሚከለክላል፣ እኔንም ያከረኛል። አካል ያለው ነው የሚናገር ነው በመጥፎ የሚያዝ ነው ሚቀለክነው፣ በጥሩ መያዝ ነብዩ መሐመድ ናቸው። ይሄ ማለት አጽናኝ ማለት በኢብራይስተኛ ወደ አጽናኝ ተተርጉሟል። በአረብኛ ደግሞ ወደ መሐመድ አህመድ ተብሎ ተተርጉሟል። ስለዚህ ነብዩ ያበሰሩትን ነብዩላህ ኢሳ ያበሰሩትን ነብዩ መሐመድን መቀበል ምን ይከብዳል? ምንም ይከብዳል። ይሄን ደግሞ ለማለት ቁርአንን አንብብ። ልክ ነው ባይብልን እንዳነበብ። ስለዚህ ይሄንን ነው የሚለው እቴ ኡሩሳም ተኛል ምን ወላሂ ይሄን ቪዲዮ ስመለከት እጅግ በጣም ነው ደስ ያሉ። በመጀመሪያ ሙስሊም ወንድማችን እጅግ በጣም ነው ደስ የሚሉት። ከተመለከታችሁት እንግዲህ ስርዓት ባለው መልኩ እውቀት በተሞላው መልኩ ዝም ብሎ ማውራት ብቻ ሳይሆን በእውቀት ነው ሲያወሩ የነበሩት። እና አንዳንዴ ጎዳና ላይ ጴንጤዎች ሰበካ ሲያደርጉ ኢየሱስ ይወዳሉ ናም ሲሉ ዝም ብሎ ገላምጦ ምናም መሄድ ብቻ ሳይሆን እኛም የራሳችንን ከእነሱ ጋር ሰላማዊ በሆነ መንገድ መወያየት በጣም ደስ የሚለው እኚህ ሙስሊም ወንድማችንም የሚያደረጉት ያንን ነው እና በነገራችን ላይ ፓስተሩን ደግሞ ሳላደንቅ ማለፍ አልፈልግም። በጣም በጣም በጥሞና ነው ሲያዳምጥ የነበረው። ብዙዎቹ ይህን ነገር አንመለከትባቸውም አለ የሆነ የራሳቸውን ነገር መናገር ብቻ ነው የሚፈልጉት። ኢቨን ማዳመጥ አይፈልጉም። በመለስ ብቻ ማውራት ብቻ ነው የሚፈልጉት እና በስነ ስርዓት ተመስጦ እያዳመጠ ነበር እና ለእሱ ሪስፔክት አለኝ፣ ለእሱ ክብር አለኝ። አላህ ስብሃነ ወተዓላ ሂዳያ ይስጠው ነው ማለት ፈልገው። ሁላችንም እንግዲህ ስለ እስልምና በደንብ ማወቅ አለብን፣ ማወቅ ብቻ ሳይሆን ደግሞ ለሌሎችም ማሳወቅ አለብን ብዬ አስባለሁ። ለማንኛውም ለዛሬ ይዤላቸው የመጣው ቪዲዮ ይህን ይመስል ነበር። ቪዲዮን ከወዳችሁ እንደተለመደ ሁላችሁም ላይክ ላይክ አርጉ፣ ቪዲዮ እንዲደርስ ሼር አርጉ። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ ማድረግ አይረሳ። እንሻላ በቀጣይ ባዲስ በቆጆ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወረህመቱላሂ ወበረካቱ።